ሀይ፣ ሀይ ቤተሰብ፣ ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ አለሁላችሁ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት ሁሉ ሰላም ባላችሁበት፣ ሰላም ሁሉ ሊውዶች፣ እኔ ያለሁላችሁ እና ዛሬ የመጣሁት አላማ ምን መሰላችሁ? ያው አንድ ሰው ቢድን ማለት ነው ያው ሁሉም ይናገረዋ ላይ ግን ቢናገረውም ደግሞ ላይሰሙም ሊሰሙም ስለሚችሉ አንድ ሰው እንኳን ባድን ውየ ነው እና አረብ ሀገር የመጣቸው ህቶች ወንድሞች ማለት ነው ሁላችሁም ወንዱም ሆነ ሴቶቹም ቃል አትግቡ። አረብ ሀገር እናንተ ስለሆናችሁ ኢትዮጵያ ላሉ ቤተሰቦቻችሁ፣ ወንድም እና ወንድም፣ እህት፣ ጓደኛ፣ ጎረቤት፣ ሁሉንም ለሁሉም ቢሆን ቃል አትግቡ። ቃል መግባት መጥፎ ነው፣ መጥፎ ነው ማለት እንዴት ነው? ቃል ብትገቡ ጥሩ ነው፣ ግን ቃል ገብታችሁ ደግሞ ማታደርጉት ነገር ከሆነ ደግሞ ጥሩ አይደለም። ስለዚህ ቃል ከምንም በላይ ይከብዳል፣ ይከብዳል፣ በጣም ነው የሚከብደው። ስለዚህ እናንተ አረብ ሀገር ሁናችሁ እወስድሃለሁ፣ እወስድሻለሁ፣ ፓስፖርት አውጣ፣ ፓስፖርት አውጪ አትበሉ። እንደሱ ብላችሁ እነሱ ደግሞ እንደምንም ብለው ደግሞ ያው ታውቃላችሁ የኢትዮጵያን የኑሮ ውድነት ነገሩን፣ ሁሉን ነገር ታውቃላችሁ። እንደምንም ብለው ተበዳድረው ምን ብለውም ተፍተፍ ብለው ካሰሩ በኋላ ሁሉን ነገር ካስተካከሉ በኋላ አትካዷቸው። በዚህ ወጣ አሁን ብር የለኝም፣ ደላላው እንደዚህ አይደለም፣ በዚህ ወጣ በዚህ ወረደ አትበሉ። ጥሩ አይደለም። እነዚያ ሰዎች እኮ ከዚያ ጋር ያለው ኢትዮጵያ ያለ ሰው ደግሞ ያው ወደ አረብ ሀገርም ሆነ ወደ ሌላ ሀገር ለመሄድ ጉጉት አለው። እንደ ራሳችን ማለት ነው። አሁን እኛ እኔ ለራሴ ማለት ነው፣ ፓስፖርት አውጥቼ ምን ብዬ ምን ብዬ እስከምን ድረስ ያው ጊዜው ስለሄደብኝ በጣም ጓጉቼ ነበር። በጣም በጣም ያው መጥቼ እስከማየው ድረስ ማለት ነው። ስለዚህ ደግሞ እነሱም ደግሞ እዚያ ጋር ፓስፖርት አውጡ ሲባሉ ፓስፖርት ደግሞ እንደ ድሮ አይደለም። አሁን አሁን ሁሉም ነገር ጨምሮ አለ። እዚህ ላይ ሰልፍ አለ፣ ግፊት አለ ታውቃላችሁ? እኔ እንዴት ልንገራችሁ ስለምታውቀው ያንን ሁሉ ነገር ጨርሰው ምን ብለው ከጨረሱ በኋላ ጨርሰናል ብለው ሲነግሯችሁ አንድ ደላላየው ጥሩ አይደለም፣ አስተማመኝ አይደለም አንዴ ብር የለኝም፣ አንዴ ምን የለኝም አትበሏቸው፣ አታጓጉ። ለማታደርጉት ነገር ቃልም አትግቡ፣ ከፈጣሪ ፊትም ጥሩ አይደለም። ማድረግ ካለባችሁ በራችሁን በእጃችሁ ከያዛችሁ በኋላ ከደላላይ ጋር ተነጋግራችሁ ምን ያህል ይጨርሳል፣ ከዚህ የዚህ ቦታ ለመውሰድ ምን ያህል ገንዘብ ይጨርሳል ብላችሁ አስባችሁ ደምራችሁ ካልኩሌት አድርጋችሁ እዚያ በኋላ ይህን ያህል ሲል በእጃችሁ ያን ያክል ብር ካላችሁ እዚያ በኋላ ነግራ ብትነግሩ ችግር የለውም። በቃ ፓስፖርት አውጪ፣ ፓስፖርት አውጣ፣ እኒያንተን ወስድሃለሁ፣ እኒያንችን ወስድሻለሁ ብትሉ ከዚያ በኋላ ምንም ችግር የለውም። እነሱም ፓስፖርት እስከሚያወጡ ድረስ እስከዚያ ድረስ እናንተም ትሰራላችሁ፣ ብራችሁም ይጠራቀማል። እዚያ በኋላ ጨርሳችሁ ማምጣት ትችላላችሁ። ብር ከእጃችሁ ከያዛችሁ በኋላ ማለት ነው። ግን ከእጅሽ ብር ሳት ይዥ ግን እዚጋ ሆነሽ ጉራሽ ምትነፊ፣ ጉራህ ምትነፋ ሰው ደግሞ ጥሩ አይደለም። ለእነሱም ያዝናሉ ያለቅሳሉ ይሰማቸዋል ከፈጣሪም ደግሞ ጥሩ አይደለም ማጓጓት አንድ ነገር ማጓጓት ጥሩ አይደለም አሁን እኔን አንድ ሰው ቢያጓጓኝ ደስ አይለኝም ይሰማኛል ደስ አይለኝም ብቻ ሳይሆን አእምሮ ወይ ነው የሚነካው እንዴት ብትል አሁን ያ ሰው ወይም ያቺ ሰው ልጅ ፓስፖርት ስታወጣ ለጓደኞቿ ትናገራለች። አይ ጓደኛዬ ልትወስደኝ ነው ጓደኛዬ ሊወስደኝ ነው ብላ ታወራለች። ለጎረቤት ታወራለች። ለምታውቀው ሁሉም ታወራለች። እዚህ ላይ ደግሞ እሷ ደስተኛ ናት። ያም ሆኖ ሁሉን ነገር አውርታም ተደስታ ከጨረሰች በኋላ አንዴ ደላ ላይ እንደዚህ አለ፣ አንዴ በዚህ ወጣ፣ አንዴ በዚህ ወጣ ብላችሁ መልስ አትስጧቸው። ጥሩ አይደለም ለእናንተም ግን ብራችሁን ከያዛችሁ ሁሉን ነገር ካስተካከላችሁ፣ ወዲያ ይዛችሁ ብታመጧቸው ደስ ይላል። ካመጣችኋቸው ለዚያም ደግሞ የምታመጠው ያው በህጋዊ ነው። በህጋዊ አድርጋችሁ ፓስፖርቱን ሁሉ ነገር አስተካክለው ብታመጧቸው ደስ ይላል። ግን ማይሆን ነገር ግን ተስፋ አትስጧቸው። ተስፋ ሰታችሁ እነሱ ከተደሰቱ በኋላ ነገህና እምቢያለኝ ይህናለኝ አትበሉ። ጥሩ አይደለም፣ ጥሩም አይደለም። አይተን አለ ሁለት ወንዶች ማለት ነው ቲክቶክ ላይ ሁሉ ያም ያም እየተቀባበላቸው ነበር፣ አይቻለው። እኔም ሁላችንም አይተናል። እኔ ብቻ ልም ያየሁት ማንም ሰው ሁሉም አይቷል። ሚዲያ ላይ ያለ ሰው በሙሉ አይቷል። እነሱ እንዴት ነው የሚያለቅሱት? አንዷ የዘጠኝ አመት ጓደኛ ጓደኛ ይናት አለ አግብታ ዋለች። አረ እንዲያውም ምን ጓደኛ ብቻ ነው አግብታ አለች፣ ግን ያው ወስዳሃለሁ ብላ መጀመሪያም፣ ያው እየሰራች ትምህርቱን አስተምረዋለች። እሱ ላይ ጥሩ ማስተማሯ ጥሩ ነው። እሱ መማሩ ጥሩ ነው። ሁሉንም ነገር ጨርሶ መምህር ነበር። እዚያ ላይ ደግሞ እንደገና መልሳ አይወስድሃለውኝ ይህን አውጣ፣ ይህን አውጣ፣ ይህን አውጣ ብላ ካወጣ ሁሉን ነገር ካስተካከለ በኋላ መልሳ አላ አንተን አልወስድም ሌላ ሴት ማግባት ትችላለህ። በዚህ ነው በዚህ ነው ለምናል ለቲክቶክ ለማሌ ቲክቶክ ለባጃጅ ለባጃጅ ብር ጠየቀኝ። ምን አለኝ እንዴ ዘጠኝ አመት ባሌ ከሆነ ለምን አደለም? የዘጠኝ አመት የአንድ ቀን ባል ለምን አይሆንም? ከወደድ ኩቴ ካመንኩቴ ልክ አለው ደግሞ ያንም ደግሞ አምና ወዳ ነው። ዘጠኝ አመት ተቀመጠች ከዘጠኝ አመቱም ደግሞ እወስዳለሁ ብላ እንደገና መልሳ እንደዚህ ማድረጉ ደግሞ ጥሩ አይደለም። ዙሮ ዙሮ እኮ ያው ተገናኝተዋል፣ ግን ቢሆንም መጀመሪያ ቃልን ማጠፍ ጥሩ አይደለም። ጥሩም አደለም ከፈጣሪ ጋ ለፈጣሪ መራሱ አደለም ለሰው ቀርቶ አንዱ ደግሞ አሁንም እንደዚህ ደግሞ ቲክቶክ ላይ ሲያወራ ነበረ። ብቻ እነሱ ሁለቱም ብቻ አልኩኝ እንጂ ብዙዎች አሉ። ብዙዎቹ ብዙዎች ሚዲያ ላይ ያልወጡ የተደበቁ ውስጥ ለውስጥ ርር እያሉ የተቀመጡ ብዙዎች አሉ። እና ጥሩ አይደለም፣ እንደዚህ አታድርጓቸው። መውሰድ ካለባችሁ ሁሉን ነገር አስተካክላችሁ ሰርፕራይዝ አድርጓቸው። ሰርፕራይዝ ማለት ያው እኔ አውጡ ልወስዳችሁ ነው ብላችሁ ሰርፕራይዝ አርጉ። ግን ዝም ብላችሁ ከመሬት ተነስታችሁ ገና አረብ ሀገር ስላላችሁ አትቀደዱ። አረብ ሀገር ማለት እኮ ታውቃላችሁ። አለ ደሞዛችሁ በምን ነው የሚወጣ? በየቀኑ ነው እንዴ ደሞዛችሁ የሚመጣ? ደሞዛችሁ በየቀኑ አይደለም የሚመጣ፣ በወር አንዴ ነው የምንሰጠው። ሁሉም ማንም ሰው የሚሰጠው በወር አንዴ ነው። በየቀኑ የሚሰጠው ሰው የለም። ስለዚህ በየቀኑ እንደምትሰጡ ጉራ አትንፉ። ጥሩ አይደለም እላችኋለሁ ውዶች። ማይሆን ነገር አትዋሹ። ውሸት ምን ያደርጋል ለቤተሰብ ለጓደኛ፣ ለሁሉም ነገር ውሸት ምንም የሚሰራው ነገር የለም። ውሸት ውሸት ነው። እውነትና ጥሩ እውነት ሳናግራችሁ ከመሸንባችሁ ማደር ያ ሰው ኮ ግዳጅ መቸም ያው ውሰጅኝ አይልም። ውሰጅኝ ብሎ የሚናገር ከሆነ ደግሞ አቅሜን አይቼ ብር ከሌለኝ እንደዚህ ነው። ደሞዜን በወር ነው የምሰጠው፣ ደሞዜ ይህን ያህል ነው እና ብር ላጠራቀም ካጠራቀምኩኝ በኋላ ወስድሃለሁ ወይም ወስድሻለሁ ብላችሁ ምክንያት መደርደር ማይሆንላችሁ ከሆነ ማለት ነው። በዚያን ሰዓት እነሱ አይ ሊሆንላትም ላይሆንላትም ይችላል እያሉ ስለሚያስቡ ማለት ነው ለመሄድ ጉጉት አይኖራቸውም። ለመሄድ ጉጉት ስለማይኖራቸው ፍላጎት አይኖራቸውም። ፍላጎታቸውን እየሞተ ነው የሚመጣው። ግን ወስደሃለው፣ ተስተካከል፣ ፓስፖርት አውጣ፣ ይህን አድርግ፣ ይህን አድርግ ካላችሁ ግን ፍላጎት ይኖረዋል። ማንም ሰው ማንም አንድልም ከኢትዮጵያ ያለ ሰው ለመውጣት ቀርቶ ሌላውም ሰው ቢሆን ይፈልጋል እንዴ። አሁን እኛ ያለን አረብ ሀገር ነን። ከአረብ ሀገር ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ፣ አውሮፓ ሀገር አውሮፓ ሀገር እወስድሻለሁ የሚለኝ ሰው ባገኝ ራሴ ሌላውን ተውትና፣ ራሴ አሁን ደውለው አይ እዚህ ቦታ እኔ አውሮፓ ወስድሻለሁ፣ ተዘጋጅ፣ የሚያስፈልግሽን ነገር አስተካኪ ምናምን ቢሉት ደስ ይለኛል። እንዴ ለማንም ነው ማወራው? ለጓደኞች አወራለሁ። ለቤተሰቦች ደውዬ አወራለሁ። እከል ኮል ተወስደኝ ነው፣ እከል ኮል ወስደኝ ነው፣ እንደዚህ እንደዚህ ብሎኛል እላለሁ። ያንን ተዘጋጅች አውርች ለሁሉም። ከተዘጋጀው በኋላ እንደገና ደግሞ መልሰው ደግሞ አረ እንደዚህ ነው፣ በዚህ ወጣ፣ በዚህ ወረደ አልሆነልንም ቢሉኝ ምንም ይሰማኛል በዛን ሰዓት። በጣም ነው የሚሰማኝ። ምን ነው ብትሉኝ መጀመሪያ ጓጉተውኝ አላ መጀመሪያ ጓጉተው ችግር የለውም እንወስድሻለን፣ ይህን አስተካኪ ይህን አስተካክ ተብዬ አስተካክዬ እየጠበቅኩኝ። እዩት እንግዲህ እስኪያስቡት በራሳችሁ ቦታ ሁናችሁ አይደለም ከኢትዮጵያ ሁኖ ከዚህ አረብ ሀገር እየሰራሁኝ እንኳ ብር እያለኝ እየሰራሁኝ ወደ ተሻለ ሀገር ለመሄድ ጉጉት ኑሮኝ እየጠበቅኩኝ እያለ መልሰው ደውለው አይ እንደዚህ ሆነ፣ በዚህ ወጣ፣ በዚህ ወረደ ቢሉኝ ምን ይሰማኛል? በጣም ነው የሚሰማኝ። የእውነት በጣም ይሰማኛል። ምን ነው ብትሉኝ መጀመሪያ ባይነግሩ ጥሩ፣ መውሰድም ካለባቸው ሁሉን ነገር ከጨረሱ ምን ካሉ በኋላ ያው ልንወስድሽ አሰባለን እንደዚህ እንደዚህ ደስ ይልሻል ወይ አስተካኪ፣ ይህን ይህን አስበንልሻል እና አስተካኪ ካሉኝ ኦኬ፣ ደስ ይላል እነሱ አስተካክለው ማለት ነው። ግን ሳያስተካክሉ አሁን እንደምላችሁ ዝም ብሎ ደስ እንዳላቸው በህልማቸውም እንግዲህ ወይ በህልማቸው ሊሆን ይችላል። ህልም አይተው ተነስተው አይ ወርቄ እንወስድሻለን ይህን አስተካኪ ወይ አሜሪካ ወይ አንዱ ሀገር ብቻ አውሮፓ ቢሉኝ ደስተኛ ነኝ። ስለዚህ ካልተናገሩ ምንም አይመስለኝም፣ አላቅምም፣ አልሰማሁኝምም፣ ምንም አይደለምም። ግን አጓግቶ መተው ደግሞ ጥሩ አይደለም። ቃል አትግቡ ለማታደርጉት ነገር ውዶች ቃል አትግቡ። ቃል መጥፎ ነው። እንደ ቃል መጥፎ ነገር የለም። እንደ ቃል መጥፎ ነገር የለም። ሌላው በሃይማኖት በኩል እንኳን በጣም ሃይማኖት በኩል ምንድን ነው የሚለው? ቃልን አትጠፍ ነው፣ ቃል አባይ አትሁን፣ ቃል አትብላ። ቃል መብላት ማለት በጣም ይከብዳል። በጣም በጣም ስለዚህ አርፎ መቀመጥ ማህጥወስዱትን ነገር ይሄን አደርጋለሁ ይሄን አደርግልሻለሁ ይሄን አደርግልሻለሁ አትበሉ። ማድረግ ካለባችሁ ባላችሁ ሰዓት በኖራችሁ ሰዓት አድርጉ። በዛ ሰዓት ደውላችሁ እንደዚህ እንደዚህ ነው ብላችሁ ማድረግ ትችላላችሁ እንጂ ማይሆን ነገር ቃል አታስገቡ። ቃል አትግቡ። ቃል መጥፎ ነው ውዶች። ሰውን አታጓጉ። የሰውን አይምሮ አትንኩ። ጥሩ አይደለም እላለሁኝ ዛሬ መልእክት ላስተላልፍ ነው የመጣሁኝ። ቢጠቅማችሁም ባይጠቅማችሁም ከየው አንድ ሰው ሊድን ይችላል ብዬ ነው። ስለዚህ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ ውዶችም። አረዩቱቤ እየቀዘቀዘ ነው። ተው ላይክ አድርጉ፣ ሰብስክራይብ አድርጉ ውዶች። እና ወዳችኋለሁ። ባይ ባይ።